እውነተኛ ሰው ስለሆነች ነው። አላህ በእጇ ላይ ይህንን ያሰማል። ጉዱ መቼም ጉዳቸው አያልቅም። እናንተ ወንዶች ከሃዲዎች ሁላችንም ወንዶች አይደል የምትሰሙ፣ ቅር እንዳይላችሁ። አስ እንደዚህ ልቧን መስፈር፣ የልጁ እናት ናት፣ ብትኖር እኮ ነው የምታቅሙት። ሳንድ ነገር ነገር ነገ ሀለል ያመጣህል ነገ ተታክት ሄዳለ። ባል ተብዬው ከሌላ ሴት ጋር ሲጃጃል ሚስት አገኘችው። ይኸው ፌን ትባላችሁ፣ ማነው የሚጎዳው? ሴቶች ሴቶችዬ ራሳችሁ ጠብቁ። አሰላሙ አሌይኩም ወራምቱላ በረካቱ። እንደው ሚሊላ ምነት ተከታይ ሰላም እንዲናችሁ ወዳችሁ ማከብራችሁ። እዩ ቪዲዮን እስከ መጨረሻ ተመልከቱ፣ ትጠቀሙበታላችሁ። እንግዲህ አንዳንድ ጊዜ ባል ብላችሁ ስትኖሩ በተለይ ሶሻል ሚዲያ ተጠቃሚ ስትሆኑ እራሳችሁም በራሳችሁ ስልክ ዛሬ እሱ ላይ ከተጫነ ነገ የእናንተ ላይ ይጫነ። እናንተም ዩቱብ ቻናል ክፈቱ፣ ሶሻል ሚዲያ ተጠቀሙ። ባላችሁ ጋር ሾሻል ሚዲያ ተጠቅማችሁ ከዜሮ ተነስታችሁ የተሻለ ቦታ አብራችሁ ደርሳችሁ እናንተ ለእናንተ የሚተርፈው ምንድ ነው? ልጅና ባዶ ቤት አሳቅፎ እሱ ምን የመሰለችዋ ሴት ጋር ሄዶ ይኮበልላል። እናንተም ባዶ ቤት ያውም በክራይ ቤት ውስጥ በባዶ ቤት ውስጥ ልጅ ጋር አሳቅፎ ልጄን ብቻ ነው የምፈልገው፣ ልጄን ስጭኝ ይላል። አመቻችቶ መጥቶ ማለት ነው። እና ብልጡ ነው። እናንተም ተጠቀሙ። ቤትና ችግር አሳቅፏችሁ ከመሄዱ በፊት አዳሜ እየተመናቀርሽ የእሱ ቻናል ላይ ትመናቀሪያለች። የእሱን ቻናል ታሳድጊ ይለታለች። እሱን ታፈምሸዋለሽ። በቃ ልጅ ትወልዳላችሁ። ምን ትላላችሁ? ከዛ በኋላ ለአንቺ የሚተርፈው እሳት እሳት፣ ብቻ እሳት። ነግሬያቸዋለሁ። ዋትቺ ምስኪን ልጅ እንግዲህ ለአስር አመት ነው ከትዳር በፊት አብረው ጓደኛሞች ፍቅረኛሞች በሚባለው ጽንትን ስሙ ራሱ ነው ያላቀው። ስለበለምን በእኛ ክልክል ስለሆነ እና እንደዛ ሁነው ነው እንግዲህ ፍቅረኛሞች ተብሎ አስር አመት ኖሩ። አስር አመት ሲኖሩ ወደ ትዳር ሲገቡ ወንድ ልጅ ወለደች። ከተወሰነ አመት በኋላ አሁን ደግሞ ድጋሚ ሁለተኛ ልጅ እፈልጋለሁ አለች። እሱ ደግሞ እኔ ዝግጁ አይደለሁም እኔ መዝናናት መቦረቅ ፈልጋለሁ አስር አመት ተዝናንተናል ቦርቀናል እጄ ወንድም እህት ያስፈልገዋል አሁንም መውለጃችን ጊዜ ነው አለች እንግዲህ ቀንዳ ያበቅሉ እነዚህ ሰዎች አስራ ምናምን አመት አብረው ኑረው አሁን እንግዲ እሱ ምንድነው አኝ አኝኳት እንደሸንኮራ እንደ ሸንኮራ አገዳ ግጦ ግጦ ሰው አረገችው ዛሬ ፈመሰ አምሮበታል በእሷን ሲያገባ ግጠጥጥ ያለ ጦሮ ነበረ። አሁን ዛሬ ይኸው ወዝ በወዙ ነው። ምን የመሰለ ብራንድ ልብስ፣ ብራንድ ጫማ፣ ብራንድ ስልክ ይዛል። ግን ብራንድ ጭንቅላት ነው ከምንም በላይ የሚበልጠው ማለት ነው። ራሳችሁ፣ ኑሯችሁ፣ ሁሉ ነገራችሁ ከተስተካከለላችሁ በኋላ ምስኪን እሷን ባዶ ክራይ ቤት ውስጥ አሳቅፈክ አንተ ብርክን በባንክ ጨቅጨቃክ ከዛ በኋላ ምን የመሰለችዋ ገና ያልወለደችዋ ጋር ትጀናጀናለ። ከዛ በኋላ ለእሷ እንደዚህ አይነቱን ጦስ ይሄ ፌንት የሚበኛ ድሮ በድራማ ነበር የምናየው። ፌንት መብላት ማለት ለእሷ የሚተርፋት ይሄ ነው። እየወደደችው እየፈለገችው እያፈቀረችው። ሴት ልጅ ወንድን ስትወድ ሙሉ ለሙሉ ነው። አንድ እግሯ ውጭ አስቀርታ አይደለም፣ ሙሉ ለሙሉ ነው የምትገባው። ግን ወንድ ብዙ ነገር ያስባል፣ ብዙ ነገር ያሰላሰላል። እኔ ሁሉም ወንዶች እያልኩ አይደለም። ግን ከእሷ ጋራ ነው እዚህ ቦታ የደረስኩት፣ የልጄ እናት ናት ሁለተኛ ልጅ በመውለድ አንተ አታውቅ አትቀልበው። አንተንም የሚረዝቀው አላህ ነው አይደለም አንተ አይደለም። ወፍን እንኳን የሰባራ ክንፍ የሌላት ወፍ እንኳን የሚቃልብ አንድ አላህ ነው። ልጅ በመጣ ረስቆን እንጂ የሚበላው አንተ ረስቅ አይጋፋ። ሌላ ሴት ጋር ለመሄድ ፈልገ ነው እንጂ እዚህ ጋር ኮተት አላበዛም፣ እዛ ጋር ሌላ ኮተት ስላለኝ ቆታቶቼ ሲደመሩ ይከብዱኛል ብለት ነው እንጂ። ለምን እንደ ምታሰቃያለ? ለምን እንደ ሰይቶችን ምታሰቃ? ከኔ አትመችኝ። እኔ ጋር አጉል ከማረግሽ ከኔ ጋር ልጅ አትለጂ በሏት። ልጅ ዋልዳቸው አውልዳቸው። እንደዚህ ይወታን ሁሉ መስቀልቀል ምታረጉት፣ እሷ በቃ እሱ ነው ይወቴ እሱ ነው አጋሬ ብላ ይብላ። ምንም ነገር ተንኮል አታስብ። እናንተ ግን ተንኮላችሁን ነው ምታስቡ። የውሸት እየሳቃችሁ ማለት ነው። እንደዚህ የሞቀት ዳሯን ደስ የሚል ይወታን ባንድ ጀንበር ውስጥ ቤት ውስጥ እሳት እየለኮሳችሁ ማለት ነው። ልክ ቤንዝል በጣም ነው የሚያመው። እናንተ እስከሚደርስባችሁ አይደለም ማየት ያለባችሁ። ወላሂ ላዚም እንደነዚህ አይነቶችን ወላ ሰብስክራይባቸውን አንስተው እንደው ምን ነው ዋጋ አለ። ሁሉም ነገር አይቻልም እንጂ በአንድ ሰው እንደዚህ በሴት ላይ የሚጫወቱት እንሷ ጋር ሁኜ ነው ዛሬ እዚህ ቦታ የደረስኩት። አንቺ የልጄ ዝግጅት የልጄ ልደት ነው እርግዝ እንደዚህ ነኝ እያላችሁ ቤቢ ሻወር ምናምን እያላችሁ ገንዘባችሁን ከምታወጡ ነገ ጥሏችሁ ለሚሄድ ባል ብላችሁ ያለ የሌለውን ነገር ወጪ ከምታወጡ ብርሽን ቆጥ ብያ፣ አንዳንድሽ ማለት ነው። ነገዛ ባዶ ሜዳ ጥሎች መሄዱ ስለማይቀር ከዛሬውኑ ዝግጅ ሁኝ። ልክልኝ፣ ረንዳ ላይ ድረስልን በስለኛ ለሴቶች ምን እንድ